በሚያዛ ወር 2018 የፌዴራል መንግስት የክልል ልዩ ኃይሎችን መልሼ ለማደራጀት ወስኛለሁ ማለቱን መነሻ በማድረግ በአማራ ክልል ግጭት መቀስቀሱ ይታወቃል። የግጭት ቀስ በቀስ እያደገ መጥቶ የቀድሞ የክልሉ መንግስት በመደበኛ የክልሉ ጸጥታ ኃይል ሕግ ማስከበር እንደማይችልና የፌዴራል መንግስት አልቃ ገብነት እንዲገባ በይፋ ደብዳቤ ጠይቋል። ከዚህ ጊዜ ጀምሮ የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ከአንድ ዓመት በላይ ለዘለቀ ጊዜ ለክልሉ የተለያዩ አካባቢዎች ግጭት ላይ ይገኛሉ። በዚህ ግጭት በሰውና በንብረት ላይ እየደረሰ የሚገኘው ጉዳት ባለፈ የጤና፣ የትምህርት፣ የልማት፣ የትራንስፖርትና የመንግስት የፍትህና ሌሎች ዘርፎች በቀደመው ልክ አገልግሎት እየሰጡ እንዳልሆነ ይነገራል። በሰላም መደፍረሱ ምክንያት በተጽዕኖ ውስጥ እያለፉ ከሚገኙ ዘርፎች መካከል የፍትህና የዳኝነት ስርዓቱ አንዱ ነው። የአማራ ክልል ዳኞች ማህበር ግጭቱ ከተቀሰቀሰበት ጊዜ አንስቶ በዳኞች ላይ የሚፈጸመው እስር እንግልትና ወከባ እየተበራከተ እንደሚገኝ ተደጋጋሚ መግለጫዎችን አውጥቶ ነበር። ከ2016 ጀምሮ ማንነታቸው ባልታወቁ አካላት የሶስት ዳኞች ህይወት ማለፉን ማህበሩ አስታውቆ እንደነበርም ይታወቃል። ይህ አካሄድ የዳኝነት ነጻነትን በግልጽ የሚጻረር ከመሆኑም በላይ የሰብአዊ መብቶች እንዳይከበሩና የህግ የበላይነት እንዳይረጋገጥ የሚያደርግ ህገ መንግስታዊ ተግባር መሆኑም ማህበሩ ባወጣቸው መግለጫዎች ኮንኗል። የማህበሩ ተጠባባቂ ፕሬዚዳንት አቶ ብርሃኑ አሳሳ ክልሉ ዳኞች ላይ በስራቸው ምክንያት በአስፈጻሚው አካል ጭምር ከፍተኛ ስድና ወከባና እንግልት የሚደርስበት እንደሆነ ይናገራሉ። በተለያዩ አካላትና የመንግስት ሰዎች ዳኞች ከፍተኛ ተጽዕኖ ያስተናግዳሉ። ከስራቸው ጋር በተያያዘም ዛቻ ና እና ማስተዳደሪያ በየጊዜው እንደሚደርሳቸው ለማህበሩ ሪፖርት የሚያደርጉት ቁጥጥርም ቀላል የሚባል አይደለም ሲሉ አቶ ብርሃኑ አብራርተዋል። ተጠባባቂ ፕሬዝዳንት አቶ ብርሃኑ አክሎም ከ2016 ዓ ም ጀምሮ በአጠቃላይ ከ36 በላይ ዳኞች ታስረው ነበር። በዚህም ዓመት ከመስከረም ጀምሮ ደግሞ ለ13 ዳኞች በስር ላይ ነበሩ። እኛ ባደረግነው ማጣራት መሰረት ዳኞቹ ሌላ ወንጀል ጥፋት ፈጽሞ ሳይሆን በወሰኗቸው ውሳኔዎችና ከሰሯቸው ስራ ጋር ብቻ በተያያዘ እንደነበር አረጋግጠናል ብለዋል። ባለፈው ዓመትና ዘንድሮ ታስሮ የነበሩ ሁሉም የክልሉ ዳኞች ከእስር መለቀቃቸውን ማህበሩ ለአላይን አማርኛ አረጋግጧል። በሌላ በኩል ክልሉ በቅርብ የዳኞች ያለመከሰስ መብትና የፍርድ ቤት ማጠናከሪያ አዋጅ ለክልሉ ምክር ቤት ማቅረቡን አጽድቋል። አዋጁ ከዚህ ቀደም አንድ ጊዜ በላይ ለክልሉ ምክር ቤት ቀርቦ መጽደቅ ሳይችል የቆየ ቢሆንም በዳኞች ላይ እየበረከተ የመጣውን ተጽዕኖ ምክንያት በማድረግ ማህበሩና የክልሉ ጠቅላይ ፍርድ ቤት ባደረጉት ግፊት ሊጸድቅ መቻሉን የአማራ ክልል ዳኞች ማህበር ተጠባባቂ ፕሬዚዳንት ገልጸዋል። የማህበሩ ተጠባባቂ ፕሬዚዳንት አዋጁን በተመለከተ ባደረጉት ማብራሪያ የአዋጁ መጽደቅ ዳኞች ከውስጣዊና ውጫዊ ተጽዕኖ ተላቀው የጣልቃ ገብነት ነፃ ሆኖ በህግ እና በማስረጃ ብቻ ተመስርተው ስራቸውን በጎብ እንዲወጡ የሚያስችል ነው። ከዚህም ባለፈ እጅ ከፍንጅ ወይም ከዳኝነት ስራቸው ውጭ ወንጀል ሰሩ ካልተገኙ ያለመታሰር መብት እንዲኖራቸው የሚያስችል ስለመሆኑን አመላክተዋል። አቶ ብርሃኑ አክሎም ክልሉ አሁን ከሚገኝበት የሰላም መደፍረስ ሁኔታ አንጻር ህጉ በቶሎ ሙሉ በሙሉ ተግባራዊ ይደረጋል ተብሎ ባይጠበቅም ቢያንስ ከቀደሞው የተሻለ የዳኝነት ስራ ነጻነት ማጎልበትና ስጋታቸውን መቀነስ ይቻላል ተብሎ እንደሚታሰብም ተናግረዋል። ይህ በእንዲህ እንዳለ ግጭቶች በፍትህ ስርዓት ላይ የመድረሱት ተጽዕኖ እየጨመረ እንደሚገኝ አማራ ክልል የዳኞች ማህበር ተጠባባቂ ፕሬዚደንትም ያነሳሉ። በዚህ ጉዳይ ላይ ያነጋገርናቸው ጠበቃና የህግ ባለሙያ ጥጋቡ ደሳለኝ የሰላም መስፍን ፍትህ ወይም ህግን ለማረጋገጥ መሰረታዊ እንደሆነ ነው የሚናገሩት። የህግ ስርዓት ከየትኛውም አካል ጣልቃ ገብነት ነጻ ሆኖ ዜጎችን መብት ለማስጠበቅና አጥፊን ተጠያቂ ለማድረግ የሚዘረጋ ሂደት ነው። የሰላም መደፍረሶች በሚያጋጥሙበት ጊዜ ስርዓቱን ጠንካራ ሆኖ ለመቆም ከመቸገሩ ባለፈ ሂደት ላይ የማህበረሰቡ እምነት እንዲቀንስ፣ ወንጀሎች እንዲበራከቱና አገልግሎቶች ፈላጊውን እንዲሸ ሰዎች የሚያደርጉ ነው ብለዋል። ከዚህ ሀሳብ ጋር የሚስማሙት የአማራ ክልል የዳኞች ማህበር ተጠባባቂ ፕሬዚዳንት አቶ ብርሃኑ በበኩላቸው ይህንን በዝርዝር ለማስረዳት ጥናት የሚያስፈልገው ቢሆንም እየተመለከትን ከምንገኘው ሁኔታ በመነሳት በዳኞች እና ፍትህ አካላት ላይ ከሚደርሰው እንግልት ባለፈ ማህበረሰቡ ጉዳዮችን ይዞ ወደ ፍርድ ቤት የሚመጣበትን መጠን እንደቀነሰው እየታዘብን ነው ሲሉም ገልጸዋል። ጦርነትም በህግን የሚመራው የሚሉት ጠበቃና የህግ አማካሪ አቶ ጥጋቡ በ1949 በወጣው የጄኔቫ ኮንቬንሽን መሰረት የህዝብ አገልግሎት መስጫ ተቋማት ከየትኛውም ተፈላሚ ኃይሎች ጥቃትና እንግልት ኢላማ ሊጠበቁ እንደሚገባ መደንገቡን ገልጸዋል ገልጸዋል። ግጭት የበላይነት በያዘበት ሁኔታ የፍትህ ስርዓት በተገቢ መልኩ ስራውን መስራት አለመቻሉ የብዙ ህገወጥነትና የሰብዊ መብት ጥሰት ነጸብራቅ ሊሆን ስለሚችል የፍትህ ስርዓቱ ልዩ ጥበቃ ይደረግለትም አሳስበዋል። በሰላም መደፍረስ ወቅት ፍት ወይም ህግ የለም የሚሉ አካላት ነገሮችን በኃይል ወደማስፈጸም ሊገቡ ይችላሉ። ይህ ደግሞ ደካማዎችን ይበልጥ እንዲጎዳ፣ ስርዓት አልበኞች ደግሞ የማይገባውን ጥቅም እንዲያገኙ ሊያደርግ ይችላል። ችግሩ በየጊዜው የታረመ የሚሄድ ካልሆነ ደግሞ ሰላም ከሰፈነ በኋላ ለህግ የበላይነት ዋጋ የማይሰጥ የማህበረሰብ ክፍል እየተበረከተ እንዲሄድ ሊያደርግ ይችላል ሲሉ የህግ ባለመቸጋታቸውን ለአላይን ገልጸዋል። ለውጥ እናመጣለን ብለን ኢትዮጵያን ወደ ነውጥ ከተትናት ሲሉ አቶ ገዱ አንዳርጋቸው ተናገሩ። አቶ ገዱ አንዳርጋቸው የአማራ ክልል ግጭት የተቀሰቀሰው አማራን ለማደጋም በአገዛዙ ታቅዶ ነው የሚል ክስ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ያቀርባሉ። የሰሜን ኢትዮጵያ ጦርነት ማስቀረት ባለመቻላችን ከፍተኛ ሐዘን ነው የሚሰማኝ የሚል ቁጭት አላቸው። አንዱ ፖለቲከኛ ከብልጽግና ፓርቲ ተለያይቶ የተቃውሞውን ጎራ ተቀላቅለዋል። አብይ አህመድን ለጠቅላይ ሚኒስትርነት ያበቃው የኢትዮጵያ የለውጥ እንቅስቃሴ በተጋጋለበት ወቅት ከኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዲግ ውስጥ በተራማጅነት ሲጠቀሱ የነበሩት ፖለቲከኞች አንዱ የሆነው አቶ ገዱ አንዳርጋቸው ካዋለዱት ብልጽግና ፓርቲ ተለያይተው ኑሯቸውን በውጭ ሀገር አድርገዋል። ኢትዮጵያ ለገባችበት የፖለቲካ መስቀልቅል በስልጣን ላይ የሚገኘው መንግስት አምብሮ የሚኮንኑት አቶ ገዱ ከለውጡ በኋላ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደኅንነት አማካሪ ሆነው የሰሩ ሲሆን በስተመጨረሻ የህዝብ ተወካዮች ምክር ቤት አባል ነበሩ። ጉዳዩን ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና መንግስት በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ግጭት ጉዳይ ነው። ግጭቱን በአገዛዙ ታቅዶ የአማራን ለማዳከም የተቀሰቀሰ እንደሆነ ለዶይቼ ቬለ የተናገሩት ጎምቱ ፖለቲከኛ በድርድር ይፈታል የሚል አቋም የላቸውም። አቶ አያሌው ጎበዜን በመተካት ከታህሳስ 2006 እስከ የካቲት 2011 ድረስ የክልሉን ለአምስት ዓመታት በፕሬዚዳንትነት የመሩት አቶ ገዱ ግጭቱን የሚገታው የኢትዮጵያ መንግስት እየሄደበት ያለው መንገድ ያዋ ሲያዋጣን ብሎ ጦርነቱን ሲያስቆመ ዋሊያም ህዝቡ በፋኖ እየተመራ እያደረገ ያለውን ትግል ተጠናክሮ በጉልበት አገዛዙ የሰላም አማራጭ እንዲቀበል በማድረግ ብቻ እንደሆነ ተናግረዋል። የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይና የአማራ አፋር ክልሎች ለብርቱ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ ያዳረገው ደም አፋሳሽ ጦርነት ማስቀረት የሚቻል እንደነበር ይናገራሉ። ጦርነቱ በደቡብ አፍሪካ በተፈረመ ግጭት ማቆም ስምምነት መገታቱን ያስታወሱት አቶ ገዱ የአማራጭ በፊትም ነበር በማለት በብልጽግና ፓርቲና በህወሓት መካከል የተካረረ ልዩነት ድርድር የሚፈታበት እቅድ ቀድሞም እንደነበር ጠቁመዋል። ያን ጦርነት ሰንበት ባለመቻላችን እኔ በግሌ ከፍተኛ ሀዘን ነው የሚሰማኝ፣ የሚሉ የቀድሞው የኢትዮጵያ ከፍተኛ ባለስልጣን ታሪካዊ ስህተትም እንደሆነ ያምናሉ። ጦርነቱ ግጭት በማቆም ስምምነት ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ከፍተኛ ስጋትም አለ። በተለይ የምዕራብ ትግራይ ወይም የወልቃይት የተጣፈን እስካሁን መፍትሄ አልተበጀለትም። አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋምም አላቸው። በአሁኑ ወቅት መቀመጫቸውን በውጭ ሀገር ያደረጉት ጉምቱ ፖለቲከኛ በቅርቡ የተቋቋመው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ናቸው። የትብብር በውጭ ሀገራት የሚኖሩ የአማራ ብሔር ተወላጆች ገዱ የአማራ ሕዝብ እያደረገ ነው ለሚሉት ከፍተኛ ያለውና ትግል የሚያደርገውን እገዛ ለማስተባበርም ያለመ ነው። የትግራይ ጊዜያዊ አስተዳደር ከትላንትና በስቲያ በራ ያለ አማጣ ወረዳ በአንድ ቤተክርስቲያን ውስጥ በተፈጸመ ጥቃት የሞቱትን ሰዎች አምስት እንደሆኑ ዛሬ በኮሚኒኬሽን ጽህፈት ቤቱ በኩል በአሰራጨው መረጃ አረጋግጧል። ጊዜያዊ አስተዳደሩ በጥቃቱ ሌሎች ሁለት ሰዎች ከባድ አካል ጉዳት እንደደረሰባቸውም ገልጿል። ግድያውን የፈጸሙት አካላት በቁጥር ስር ለማዋል ጉዳዩ ከሚመለከታቸው የጸጥታ አካላት ጋር እየሰራ መሆኑን ጊዜ አስተዳደሩ ጠቅሷል። ጥቃቱን የፈጸሙት የመከላከያ ሰራዊት መለያ የለበሱ የታጠቁ አካላት እንደሆኑም ከአካባቢ ነዋሪዎች መስማቱን ጠቅሶ ዶችቨሌ ትላንት ዘግቦ ነበር። ይህ በእንዲህ እንዳለ ዶችቨሌ የራያ ላማጣ ወረዳ በአማራ ክልል ስር እንደሚገኝ አድርጎ ዜናውን ማሰራጨቱ ኃላፊነት የጎደለው ነው በማለት የወቀሰው ጊዜያዊ አስተዳደሩ ጣቢያው ማስተካከያ እንዲያደርግ ጠይቆ ነበር። ይህንንም ተከትሎ ጣቢያው ወረዳው በደቡባዊ ትግራይ ዞን የሚገኝ አማራ ክልል ላይ ይገባኛል ጥያቄ የሚያነሳበት መሆኑን በመግለጽ ማስተካከያ አድርጓል። በተያያዘ ዜና በትግራይ ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳስቡ። በትግራይ ክልል ከመንግስት እውቅና ውጭ የሚደረገው የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትእዛዝ ሰጡ። ይህን ትእዛዝ ቸል በሚሉ አካላት ላይ አስቸኳይ ድርምት እርምጃ እንደሚወስድ ማሳስበዋል። አቶ ጌታቸው ይህን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የሰላምና የጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናል ጀኔራል ታደሰ ወረደ መጽፉት ደብዳቤ ነው። ከሁለት ቀናት በፊት በተጻፈው የደብዳቤ በጊዜያዊ አስተዳደር ስር የሚተዳደረው ድምፅ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው በዛሬ ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ ስር የተጻፈው የደብዳቤ ህገወጥ ጉባኤ ያደረገ በሚል በሚጠራው ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነም ይሆንእጅናል አቶ ጌታቸው የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በዶክተር ደብረጽዮን ገብረሚካኤል የሚመራው ስብሰባ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተቹ ቆይተዋል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉት ህገወጥ እንቅስቃሴ እንዲቆም የትግራይ ጊዜ አስተዳደር ካቢኔ መወሰኑን አቶ ጌታቸው በደብዳቤያቸውም ገልጸዋል። አድማጭ ተመልካቾቻችን የዛሬው የኢትሽር መረጃ ይህን ይመስል ነበር። ሁሌ ትኩስና ትክክለኛ መረጃ እንደርሳችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ለሁሉም ቸር እንሰብት